አሰላሙ አለይኩም ወረህመቱላህ ወበረከቱ እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ ብያለሁበት ሰላማችሁ ብዙ ዘይት ይበል። ሀገራችንን አላህ ሰላም ያደርግልን። ሀባይ ዛሬም እንደተለመደው በአዲስ ቪዲዮ አራት ግራም ነጥብ ሶስት የአንገት ሀብል ይዤላችሁ ብቅ ብያለሁ። ቀኑ ሰኞ ነው፣ ኖቨምበር 10 2025 በዛሬ በሰኞ የቀኑ ውሎ ያው መግቢያ ላይ የሰውየውንም ድምፅ አስገብችላችኋለሁ እስከነ ዋጋው ማለት ነው። ያው ለአንዳንድ ልጆች በደንብ እንድታውቁት ነው ማለት ነው። ከዛ በመቀጠል ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮን ላይክ እና ሸር ማድረጋችሁን እንዳትረሱ ከወደዳችሁት ማለት ነው። እዚህ ጋም የተለያዩ የጣት ቀለበቶች፣ ይቅርታ የጣት ወርቆች አሉ። የች ብራዝሌት ኢንሻላ በቀጣይ የማቀርብላችሁ ይሆናል ረሽረሾች አሉ እንደምትመለከቷቸው። ከዛ ውጭ ያው የዚህ የአራት ግራም ነጥብ 3 ዋጋ እኔም ልንገራችሁ ማለት ነው 2050 ሪያል ነው ማለት ነው ያለው ሰውየው። ስለዚህ ዋጋው ይሄ ነው ማለት ነው። 10ም 15ም 8ም አለ የአንገት ሐብል አራትም እጩ ቀልጠፍ ያላይ ናት ትንሽ ናት አራቷ ማለት ነው። ትልቅ የሚባል አይደለም። አስር አለ አስራ ሁለት አስራ ሶስት አለ። እሱንም በቀጣይ ያቀርብላችኋለሁ። ኢንሻአላ እንግዲህ ውዶቹዬ፣ እዚጋ መምረጥ ከፈለጋችሁ እንግዲህ መምረጥ ትችላላችሁ። ወርቅ በርካሽ የገዛችሁ ልጆች ማለት በርካሽ ሳይሆን ከአሁን በፊት የገዛችሁ ልጆች ቢቀንስ እንኳን ወይኔ፣ በውድ ጊዜ ይዘች የቀነሰ አትበሉ። ወርቅ ምንጊዜም ያተርፋል የሚያከስረው ነገር የለም። አትለድሙ። ከዛ ውጭ ግን ወርቅ ልገዙ ሄዳችሁ አትደናገሩ። አትደናገሩ ስላችሁ መመሰላችሁ ዝም ብላችሁ አስባችሁበት እኮ ነው ከቤት የምትወጡት። ወርቅ ልትገዙ ተዘጋጅታችሁ፣ ገንዘባችሁን አዘጋጅታችሁ፣ ራሳችሁ ተዘጋጅታችሁ፣ መሻወራችሁን ይዛችሁ ትሄዳላችሁ። ወርቅ ቤት ስትሄዱ እኔ እንጃ ምን እንደሚነካችሁ፣ ምን እንደምትሆኑ አላቅም። ገንዘባችሁን ከፍላችሁ ትመጣላችሁ። ቤት ስትደርሱ ለምን ተለድማላችሁ ነው ወይኔ ከአራቱ ምን እንደሆነ አላቅም፣ ይህን ያህል ከፍዬ የመጣሁ አላቅም፣ ተጭበርብሬ የሆነ ራሳችሁን። ለምንድን ነው የምታጨናንቁት? አንድ ሰው ምን ሊያደርግ ነው ያሰበው? ያንን ሊሰራበት ያሰበውን ነገር ተዘጋጅቶበት ነው። ተዘጋጅታችሁ አስባችሁበት እስከሆነ ድረስ ረጋ ብላችሁ ሰውነታችሁን አፍታታችሁ ኪዱ። አትጨናነቁም። ለምንድን ነው የሚያቻኩላችሁ? እንዲያ አረቦቻችሁ ጋር አሰሪዎቻችሁ ጋር ለራሱ ሄደው እኮ በጣም አሪፍ ወርቅ የሚገዙ አሉ ተረጋግተው።